ደስታት ይመስላል አንተ ደካላስ ደስታት ቤት ገብታ ከአብረሀም ጋር ማየት ነገር አያስፈልግም። እንዲህ ዊጓን ዊጋላት የሚታሰር እሱን አነሳላት አለው እብዶናት ሄዳለች። እንኳን ከሽጉጥ ወደ ዊግ ማውለቅ ተሸጋገር፣ ክቡቼ ማለት ነው። እና እንግዲህ ምንም ነገር አያስፈልግም፣ ሽጉጥ ምንም ነገር አያስፈልጋትም። ለሷ የሚያስፈልጋት ዊግ አላት፣ ዊግዋን ወደ ላይ አንስቶ እንደ እብድ እንድትሄድ ማድረግ ነው። ደግሞ እኮ የሩታ ስታይል እንትና አድርጋ መጣች ማለት የሩታ ሩታ የምታደርገው ስታይል፣ እውነቴ፣ ቁጭ የራሷ ስታይል ይዛ መታለች። ልትፈነድ ከሆነ ፈንዱ፣ የራሳችው ጉዳይ ነው ማለት ነው። እና ሌላኛው ወደ ነብሩኬ እና ሳምሪ ዞር ደግሞ እያለች ነበረ። ሄርሜላ ገብታ ምግብ እያበለ ዚ ሩታ ይሄንን ስታይ ደስተኛ ልትሆን ፈልገህ ነበር ስትለው፣ ታዲያ ደስተኛ ካልሆነች ቤት ገብታ ከአብረሀም ጋር ማብላት ነበረባት፣ መኖር ነበረባት አለ ማለት ነው። እንግዲህ ተመልከቱልኝ። ሴተኛ አዳሪን ሴት ባለትዳርን ቤት አምጥተው ባለትዳርን ወንድ ላይ እንድትጠለጠል አድርገው ከዛ መልሰው ከታዳ ካላስደሰታት ቤት መግባት ነበረባት። እንዴት ብላ ነው ሴትን ልጅ ትዳሪን ብላ የምትገባው ማለት ነው? ሴተኛ ዳሪን ሴት አምጥታችሁ ቤት ስታስገቡ ወይኔ በላቸው ለማ። ማንኛውም ላይክ እያደረጋችሁ ጋይዝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድነት ከበራችሁ፣ የቻናሌ የቤት ሰዎች እንዴት ናችሁ? ደህና ናችሁ? ላይክ ሼር፣ ሰብስክራይብ እያደረጋችሁ ትላንትና እንግዲህ አቶ ያልቅበትና የሜዳ አህያዋ ምን አደረጉ መሰላችሁ? ያው ተጋጨን ብለው እንግዲህ ካሜራው ደብቀው ታልጋይ ሰኔ እኮ አውቄና አሽቀጥ ብዬ ነው እንጂ ምንም አልሆንም እኮ ውድ ቤተሰቦቼ፣ የምሬ ነው። አስመስለው አመጡል። አቤት ሰው እናንተ በመኪና አደጋና በሞት ረት ቢያሟርድ በሞት የፈጣሪ ያለ እንደው አብርሃም ወደ ቀልበ ይመለሰ። እውነት ወደ ቀልበ ይመለሰ። ሌላኛው ደግሞ ለምንድን ነው ክፋት የምታስቡት? እኔ ክፋት አላስብም። በነገራችን ላይ በየትኛውም ሰው ሞት ሞት አለማኝም ማለት ነው። የምሬ ነው ምላቸው። የመኪና አደጋ ሆኖ ሞት አለማኝም። እኔ በህይወቴ በህይወቴ ማለት ነው በአንድ ሰው ላይ ሞት ተመኝቻ ያለሁ፣ እሱም አልተሳካም ጋይስ አልተሳካም። እሱ ምን እንደሆነ ታውቃላችሁ? እረረድብን ቅጥል ብዬ ማለት ነው አረቤት ሽንት ቤት አጥቤ ያገኘሁትን ገንዘብ ያ ሰው ተቸገርኩኝ፣ ድረሽልኝ፣ እባክሽ ለዛሬ ብቻ ውለጅኝ፣ ከችግር ከመከራ ከጭንቀት አውጭኝ ብሎኝ ገንዘብ የሰጠውድ ሰው አለ። እና መጨረሻ ላይ ደግሞ ምን አደረገኝ? ካደ፣ ካደ ጋይስ የምር ካደ። እስከዛሬ ድረስ ክዶኝ ይኖራል ማለት ነው እና አልሰጠችኝም ብሎ ሲክድ፣ እኔ ደግሞ ቀጥል ረርድብን ብዬ እንደው የመኪና ጎማ በበላህና ባሳየኝ ሞትህን ያሰማኝ ብዬ ነበረ። አልሞተም። ያው አግብቶ ወልዶ እየኖረ ነው አሉ። ኢትዮጵያ ገብተዋል ማለት ነው። እዚህ ነበረ መጀመሪያ ላይ እና ለህ በህይወቴ ለሱ ተመኝቻለሁ። አሁን ላይ ግን ለማንንም አልመኝም፣ ለእሱም አልመኝም። እንደውም ፍቃደኛ ከሆነ ጨምሬ ልሰጠው ራሱ እችላለሁ፣ እንኳን ሞት ልመኝለት። ምክንያቱም ጤና ካላችሁ ሰርታችሁ ከዛም በላይ ታገኛላችሁ ማለት ነው እና እኔ ሞት በጀት ያልተገኘሁም ግቡነት እኔ አልተመኘሁም። የምሬ ነው የምላችሁ። በዛ ላይ ደግሞ ካሜራ እኮ ደብቀውታል። ሌላኛው ደግሞ ሩታ ትፈልገዋለች፣ ባልዋ ነው፣ የልጁ አባት ነው። ልጁን ያሳድግበት፣ ለልጁ ይኑርለት። እንዴ! እንዴት ብላችሁ ነው ሞት የምንመኘው? ኧረ እኔ ሞት አልመኝም ለማንም። እንኳን ላልበደላችሁ ሰው ለበደላችሁ ሰው እንኳን ሞት አትመኙ። የምሬ ነው የምላችሁ። እኔ ያ ሰውዬ እራሱ እንደዛ አደርጎኝ እንዲሁም ከራሴ አልፎ እናቴን ራሱ ሰድቦብኛል። የዛኔ እንደው ሞት ያሰማኝ ያሳየኝ ብያለሁ። አልሞተም። አገባ በሰርግ አገባ። ድል ባለ ሰርግ ከዛ ወለደ። እየኖረ ነው፣ ምንም አልሆነም። እንደ እርግማን የት ይደርሳል። ዞሮ ዞሮ እኛ ላይ እንዳይመጣብሩ እና እንደዛ ነው እላችኋለሁ። ውድ ቤት ሰውዬ አልተመኘውም ሩታ መውለጃዋ ደርሰዋል። ሳምንት ምናምን ነው የቀራት ከእሷ ጋር የነበረችው ሴት እንግዲህ ሂዊ ዲዛይን ዱባይ ላይ የምትኖረዋ እሷ እንግዲህ ወልዳለች፣ አይታችኋል። እውነት ለመናገር በጣም ነው ደስ ያለኝ። ባለፈው እኮ ተበድ ያለው ገንዘብ ተበልቻለሁ ብላ እያለቀሰች ስቅስቅ ብላ እያለቀሰች ነበረ ማለት ነው እና ማን እንደበላት አላቅም፣ ይፋ አላደረገችም እና እያለቀሰች ነበረ ከትናንት ወደ ደግሞ እንግዲህ ወል ወልዳ ተፖስታ አየዋት ማለት ነው። እና የዛ ቀን ስቅስቅ ብላ ስተለቅሰ አይቻት እንዴት እንዳሳዘነችኝ። የምር በጣም ብዙ ብር ነው የተበላችው ማለት ነው። የተበላችው ደግሞ በራሷ ሰው፣ አይገርምም? የራሴ ሰው ነው እያለች ነበር። ያው ይፋ ያላ ያደረገችም የራሷ ሰው ስለሆነ ነው። እና ውድ ቤተሰብ፣ አሁን ሩታም ከእሷ ጋር አንድ አይነት ናቸው፣ ያኔ ተቀራራቢ ሲጀመር፣ አንድ ናቸው በቃ። እና ወይ ሳምንት እንደዚህ ቀናት ነው የቀራት። አይ አብረሀም አሻሼ ገዳይ ቤት ላለ አንተ እዚህ ጋ ሚስት አንተ ግን ልብስ ምናምን አብረው አዘጋጅተዋል፣ ቤተሰብ የልጃቸው ልብስ። እውነት ነው ብላችሁ ሰው እኮ ትዳሩ መጥፎም ይሁን ጥሩም እኮ ይፈልጋል፣ አደለ? ትዳሩ እኮ ይፈልገዋል። ስለዚህ ሩታም ትፈልገዋለች፣ ሩታ ትፈልገዋለች። አትርገሙባት፣ ነግሬያችኋለሁ። የልጅዋን አባት ነው እ የልጅዋን አባት ነው ማለት ነው። እና ብዙ ልጅ ሴቶች ተበድለው ችግር ደርሶባቸው ተደርቦባቸው ተበድለው ራሱ ተማግጦባቸው ራሱ ትዳሪ ብለው የሚኖሩ ሴቶች እኔ ያውቃለሁ። ውድ ቤተሰቦች የእውነቴ ነው የምላችሁ። በጣም አልፎ አንዳንዴ ደግሞ በጣም አዝነው ሲያለቅሶ ራሱ የማያቸው ሴቶች አሉ ማለት ነው። እና እነሱ ደግሞ ያው በተግባር አልማገጡም ብዬ ነው ማለቴ ምንም አላደረጉም። ቪዲዮ ነው የሰሩት፣ ግን ያስጠላል። የሚያስጠላ ቪዲዮ አክት የሚያስጠላ አክት ስለሚሰሩ ለእሱ ነው የሚያስጠላው። እና ትናንትናም ያው እናንተ ቲክቶክ ሰፈር መጥተዋል እንዴ? ትላንትና እኔ እኮ አላየኋቸውም። ጉዴን አላየሁም እኮ ለከፊቱን አጥባዋለች ወይ? ይበላቸው ሩታ። ከዚህ በፊት ቡታጀራ ላይ የአብርሃም ልደት ስታከብርለት ፊቱን አጥባው ነበረ። አዎ አዎ፣ እዚህ ጋር ልብ በሉልኝ፣ ፊቱን አጥባዋለች። እንደዚህ ውሃ በእጁ እያነሳች እያነሳች አጠበች። ከዘችኝቱም ደግሞ አጠበችው። ትላንትና እኔ እኮ በዘ ድ ቤት እኮ ነው ያየውኝ። ጉዴን ማለት አላየሁትም ነበረ። ደግሞ ጸጉር ስታይሉ የፀጉር ዋስታይል የቆጭ የሩታ ስታይል ማለት ነው። እናንተ ገንፎ ፊት ሁላ ማለት ነው። በራሳቸ አትቋቋሙም እንዴ? ሴት ልጅ በራሷ ጀነን ቀብረር ብላ ስትቆም በራሷ ኮንፊደንስ ወታ ስትገባ ነው የሚያምርበት እንጂ በሌላኛው የኮረጀችን ነው። እንዲ ፈጣሪ ያለ እንደ አንቺ ሄርሜላ የምትባይ ሴት የስራሽን ሚስጥሽ። እውነቴን ነው የምልሽ አንቺ። እውነትም አሁን ማነው ስሞ ቡቼ እንዳለው ዊግሽን አውልቆ በሸኘሽ። እውነት አሁን እስከምትወልድም ድረስ እንደዚህ ሊያደርጉ ነው ጋይስ? የፈጣሪያን እሺ፣ ስትወልድ ሴት ነው የምትሆኑት አሁን ሆስፒታል ላይ ስትገባ በሞትና በመትረፍ መካከል ናት። እምጥ ማለት በጣም ከባድ ነው። ስለዚህ እንዴት ብላችሁ ነው አሁን ወይ ወይ፣ ኧረ አይሰሩም፣ ኧረ አይሰሩም ቤድ፣ እውነት አይሰሩም። ወይ እንዴት ነውር አይደለም እንዴት? ነውር የሚባል ነገር አለና እንደዚህ ዝረከረኩብናል ብዬ አላስበን በዛ በቃ ነው ማለት ነውና ያው ትላንትና ታውቃላችሁ፣ ምንም አልሆንም። መኪናውም አላሳዩንም እኮ ካሜራ እኮ ደብቀውታል። አብርሃም እኔ ተንከራተተኳ፣ አይኔ ጋይስ ወደዛ። አብርሃም ከኋላው ጀርባ ዞሮ መኪናው ሲያይ ካሜራው መቼ ለመቼ እዛ ጋር ተደቀነበት ብዬ ስጠበቅ የለም ወፍ ቆርጠውም ሊያወጡት እኮ ይችላሉ። ከዛ ሁኖ መልሶ በሌላ ጎን እንደዚህ በፊት ለፊትም ሲበጣ ኪቦርዱ ተጎድተዋል እያለች ነበረ እሷማ። የሆነ ነገር ብትሆን ደስ ይለኝ ነበረ፣ ግን ደስ አይለኝም እኔ ብያቸዋለሁ። ሞት አልመኝም እኔ በህይወቴ ለአንድ ሰው ተመኝቻለሁ። እሱም ገንዘብ በልቶኝ ና ከራሴ አልፎ ደግሞ እናቴ ሰድቦብኛል። በችግር በመከራ በስቃይ አውጥቼው ማለት ነው። የምሬ ነው የምላቸው። የማያቅ ሰው የለም ይህንን ነገር ሲያደርገኝ እና ሞት ተመኘሁለት። ያጎቱ ልጅ ራሱ የገዛ ያጎቱ ልጅ ራሱ ምን አልኳት መሰላችሁ? እዚህ ነበረች እንደው ሞቱን ያሰማኝ አልኳት። ሞቱን ያሰማኝ ሪከርድ ወደ ኢትዮጵያ ልካ አሰማችብኝ ማለት ነው። ቢስ ብታሰማም አይደል፣ ገንዘቤ ነው እኮ ልፋቴ ነው እኮ የዛኔ በዛ ለብዙ ሰው ነበረ ገንዘብ የሰጠሁኝና ያ ሁሉ ሰው እንግዲህ አልመለሰልኝም። አልመለሰ በላኝ በሉኝ፣ በቃ ጨርሰው በሉኝ። ከዚያ በኋላ ልንገራችሁና ጉዴ ሰዎቼን ለአስራ አምስት ቀንና ለአስር ቀን ተሳፍረው ሆብዘ ወላይ አንድ ሪያል ዋ አንድ ሪያል ለሰው ሰጥቼ እኮ ነው። ደግሞ ትንንሽ ብር መሰላቸው የሰጠው። እስከ አስራ ሶስት ሺ ሪያል ነበረ የሰጠው። ከዛ አንድ ሪያል ኩብዘ የምገዛበት አጥቻለሁ ለእነሱ ሰጥቼ ማለት ነው። ወላይ ከዛ በኋላ ኩብዘ የምገዛበት አንድ ሪያል አጥቻለሁ እና የዛኔ ተራገምኩኝ ማለት ነው። ገንዘቤ ስለከዳኝ ብቻ፣ ያ ሰው ስላልመለሱልኝ ብቻ ተራግሜያለሁ። ለአንድ ሰው ብቻ ነው ሞት የተመኘሁት የነበረው። ከዛ በኋላ እኔ ትቼያለሁ። ከዛ በላይ ሰርቼ አግኝቻለሁ። አልሐምዱሊላ የምፈልግበትን ደረጃ ደርሼያለሁ። አሁን ላይ ብዙም አይደለሁም እኔ ለዱንያም ለምንም ግድ የለኝም ማለት ነው። እና ለእሱ ብቻ ነው የተመኘሁት። አሁን ይሄ ያመጣሁት በማን ነው? በአብርሃም ማለት ነው። እና ክፉ ነገር አትመኙ ትላላችሁ። እኔ አልመኝም። እኔ ስጀመር ሞት አልመኝም ለሰው ልጅ። የትኛውም ሰው እድሜው ረጅም አድርጎት ትዳሩን ይዞ ትዳሩን ሰምሮለት ልጁን እንዲያሳድግ ነው የምንፈልገው ማለት ነው። ሩታ ልጅ ያለ አባት ማሳደግ እንግዲህ ከባድ ነው። ሴቶች ታውቁታላችሁ። ጠንካራ ካልሆናችሁ፣ ጎበዝ ካልሆናችሁ ከባድ ነው። ስለዚህ ሩታዬ ደግሞ ጠንካራ ናት። ጠንካራ አይደለችም አይደለም፣ ግን አባት ለልጁ ይኑር። ባጃችሁ ግቡ። እኔ የተፋቱኝ እኔ የለሁበትም አላልኩም። እኔ ዝም ብዬ አሽቃብጭ ነው ማለት እየሳኩ አይደለ እንደ ቪዲዮ ሰራሁኝ። እውነት እየሳኩኝ ነው የሰራሁት። ይህቺ ሄርሜላ የምትባለው ልጅ አላት። ለልጅ ዋን ያኑራት። ባጃዋ ትግባዛው እሷ እነዚህ ኮ ወንጀል ያስገቡን ነው የተነሱት። እውነት ነው የምላችሁ ውድ ቤተሰቦች እና ያው ደግሞ አብርሃም ምን ብለዋል? እናንተ ትናንትና ኦዲንስ ልትናገር ተነሳ ወይ ያላችሁ ነበረ ኮሜንት ስር እኔ ምንም አልሰማሁም። ለማንኛውም ሰላም ሁኑልኝ።